በሰላም ለመኖር ብለን እንጂ ይህ ዘፈን የሚገባው ስንት ሰው ነበር? ብላለች ሩታዬ ማለት ነው። ሰላም ጤና ይስጥልኝ ውዴ፣ ተከበራችሁ፣ ይቻላል፣ የተከታታይ ሰላማችሁ ይብዛልኝ በያላችሁበት እና ዛሬ ለአንዳንዱ ሾካኮች ሩታዬ ዘፈን ሙዚቃ አለቃላችኋለ ማለት ነው። ሰው መሳይ ሾካኮች እንደምን አላችሁ? መቼ የማትጠፉ አንዴ ስር ሰዳችሁ በሚለው ማለት ነው። አዎ ይገባችኋል። ሰው መሳይ ሾካኮች፣ አስመሳዮች በስታችኋል። በተለይ ደግሞ እንደ ወገባችሁ ቅማል ጠምዳችሁ ይዛችኋል ሩታን ማለት ነው። እኔ አንድ ነገር ልጨምርላችሁ፣ ሩታ ስለምትበልጣችሁ ጠንካራ ሴት ስለሆነች፣ በቃ ብለ ሴት ስለሆነች ትዳሯ እንዴት አድርጋ መምራት እንዳለባት እንዴት አድርጋ ፍቅሯን አድና ተንከባክባ ስንት ውጣ ውረድ ከፍላ እዝህ እንዳደረሰችው ጠንቅቃ ታውቃለች። ስለዚህ በዛ ትናደዱባት አላችሁ። እናንተ ህልማችሁና ምኞታችሁ ሶፍት ይዛ እንድታለቅስ እንድታለቃቅስ ነው። አይሳካላችሁም። መቼም አታለቅስም ሩታ ብልሁን አሁንም ጅግና ሁኛ አናጃቸው የመጡትንም እንደመጡት እንደበመጡበት መንገድ መልሻቸው። ይህንን ነው ማለት ንፈልገው